ያዩታል? እንዴ ልጁ ትላንተና በህይወታችን ላይ ነገሮችን ብዙ ነገር ያበላቸችው። ዛሬ ደግሞ የእኔን ህይወት ድጋሚ ለመብጠት የኤፍሱ ነው እንድመጣ ቢያንስ እ ነው እኔ ሁሌ የማደርገው እኔ ለአንተ ስንት መስዋዕት ነት የከፈርኩ፣ አንተ መልሰን እነሱ ይናገሩኛል። እንደ ዳኒ አንተ እንኳን ከማየት ቆሞ ከማየት ማለት በምን አንድ ነገር ነው ይምጣ። እኔ የምፈልገው ምን መሰልሽ፣ እሱና እኔ መተን እንነጋገር። ገባሽ አይደለ? እኔ ምጣት በለኝ ሲቪን ትላንትና እንዳልታሰር ነው አይደል? እሱ ጋር ይደረ ተለማመጥ ነው ወይ ዝቅ ያለው ነው ምናምና፣ ምን ይሄ ነው የልብ ልብ የሰጠው አይደለ? ይሄንን የልብ ልብ ተሰጥቶት ዛሬ ላይ ምን አለ? ጨራ ፅጌ ከኔ ጋር ትሁን እኔ አንተ እንዳሰብከው አይደለም፣ ዳኒ። በእግዚአብሔር፣ ሜሪ፣ እኔ ከእሱ ጋር ጎን ቆመሽ ለማግባባት መሞከርሽ ተረድችሻለሁ። እኔ እንዳልታሰር ምናምን ነው፣ ግን ብታሰር ይሻለኛል። ገባሽ? ይሄን ነገር ቆሜ ከማ እስሩ ይሻለኛል ያለ ነው ለችግር ለችግር ማለት ከዚህ በላይ ምን እንዲፈጠር ፈለግሽ? ገባሽ? ከጎን ቆመሻል እኮ ሜሪ። እኔ አንድ ነገር ጥሩ ነገር አይደለም አንተን ክሱን የማንሳት ነው እንጂ እስሩ ይሻለኛል። አፍ የከፈተህ ዝም ያልኩት ለአንተ ብዬ ነው። ይገባኛል፣ ለእኔ ብለሽ ነው። ግን መታሰር ይሻለኛል። ማውራቱ አልችልም፣ በቃ እኔ እንድታሰር አልፈልግም። ያደረገው ነገር ለእኔ ከእስር ይበልጣል። ገባሽ? ፅጌ ከእኔ ጋር ትሁን። እሱ እንዳይታሰር ከፈለሽ ክሱን እንዳነሳ ከእኔ ጋር ማነው? እሱ እሱ ምን ስለሆነ ነው እሱ ስላለ ሁሉ ነገር ይሆናል። ምንድን ነው እሱ? እግዚአብሔር ያደረከው መሄድ አድርገሽ እኮ አብረሽ እኮ ቆመሻል። እኔ አብርሽኩ እሱን እንዲያነሳ ባ ያወራኝ መንገድ ፅጌን ማውራት እፈልጋለሁ ብሎ ነው እመጣው ኖ ማውራት እንደዚህ ነው እንዴ? አፈቅርሻለሁ ከድሮ ጀምሮ አድናቂሽ ነበርኩኝ ምናምን። ማን ነው እሱ? ይበላታ ደግሞ ታድያ የሚያደርጋት ነበር። ዛሬ ኤፍሱንን አልፈልግም፣ ኤፍሱንን እኔ ከአንቺ ጋር አልሆንም ስላት ነው። በኤፍሱ ዙሪያ የሚመጣብኝ ሲጀመር ይሁን ብሰራ የእሷ ስራ ነው። አንተ ምንድነው እያንገበገበ ያለው? ምን ምንም ነገር ሆና ከማያት ምንም ነገር ቢቀር ይሻላል። ገባሽ? ስለዚህ ምርጫ ነው። አንተ ለአንተ የታገልኩልህ አንዳንዴ በጣም ነው የምትገርሙ። የራሷን ነው ልትጀምር ስትል እንዳትጀምር ታደርጋታለህ። አለህ ብላ አስታስብልሽ እንደዚህ እየሆንክ አንድ ላይ እየመጡ እያየኋቸው እኔ ሰላም ነው ጉዴ፣ ጌታዬ ሆይ

ስለ ቃለኝ አታፍርም? እእንዲ እንደውም ሶሻል ሚዲያ በተዘጋ ሲል አንተ ሲል ደፋር አታፍርም? ነገር በፊት ነው፣ አሁን ገባኝ። ከዳኒ በፊት ነው የምታውቃት። አልገባኝም። ምንድን ነው? በጣም አከበርኩሽ

ሆን ብሎ ምክንያት እየፈለገ የሆነ ነገር ጋር ነው ዝም ባለው ማንም ፅጌ እንደ እኔ ማስረጃ ነው። አንተ ስልጣንን እየተመካ የምትፈልገው ሴት መውሰድ ትችላለህ ማለት ነው። አዎ፣ ማስረጃ አዎ። እሷን አልተመካ ማያትም ን የገረመ እንለያዘ አይደለም እንለያዝ። እሱን አሳያለሁ። እያመጣው እንደሆነማ እያሳየው እኮ ነው። እያመጣሁ እንደሆነ እያሳየሁ ነው። እያረኩት በተግባር እያሳየሁ ነው። ገና ከዚህ በላይ ነው ብዙ

በመጥፎ ሰዓት አገኘኝ ይሄ ልጅ። ወይኔ፣ እንደ ልቤ እንኳን ማውራት አልችልም። ጽጌ፣ አንዴ ያገኑ አንዴ እሱ ለመረጋጋት እየሞከረ በጣም አሞኛል። ከአቅሜ በላይ ሆነብኝ። እንደዚህ ሊያናግረን አይችልም። ይታሰር

ይታሰራል መገልበጥ እኮ አይደለም ዳኒ እኔ ማንም ሰው እንዲታሰር አልፈልግም ግን ደግሞ እሱ መጥቶ እወድሻለሁ ዳኒ የዳኒን ክስ ለማስነሳት ምናምን ሲለኝ እኮ እኔም እኮ የሆነ የተሰማኝ ስሜት አለ እኮ የደበሬ ነገር እኮ አለ ዳኒ ግንስ አሁን አንተ የምታረጋቸው ነገሮች ደግሞ ልክ አይደሉም ነው እያልኩ ያለሁት እሱ ብቻውን ስለሆነ በቃ ህይወት አይመለከትም። የአንተን ህይወት የራስን ህይወት ያገባ በጣም ነው ያዳመጥኳችሁ። ምን ነው የምታወሩት? ከእሱ ጋር ምንድን ነው የምትፈልጊው አንቺ? እኔ ከማንም ጋር ምንም ነገር አልፈለግም። በቃ አሁን እኔ የፈለኩት ጉዳይ ለምንድን ነው ስላመመኝ እኮ እንደልቤ ማውራት አልቻልኩም

እንዴ፣ ህይወት ነው ያለ ነው። ሁሉም ሰው ላይ መቀለል ነው። ሁሉም ሰው ላይ ምንም

ምን ገባሽ? እንደፈለገሽ ትሁን፣ እንደፈለገሽ ትሁን። ያኔ ክስ መክንያት ሁለታችሁ አንድ ላይ ትሁን ፈልጋችሁ ከክስ ለማስወጣ ከሱ ጋር መሆን ከሆነ አልፈልግም። እከሰሳለሁ፣ እታሰራለሁ፣ አልፈልግም በቃ

ያልገባው ነገር እኔ ባለ እና ሚስት የሆነው መቼ ነው እያልኩ ያለሁት። እኔ ከእሱ ጋር ያለኝ ነው ሪሌሽንሺፕ እያወራሁ አይደለም። እኔ ዛሬ የመጣሁት ሁለታችሁ እንዳትጋደሉ ሌላ ነገር ሊፈጠር እንደ ይችላል ብዬ አስቤ ነው የመጣሁት። ጭራሽን ክስ አንሳ የምባለው አይደለም። ይሄ እኮ ገብቶ መማር ያለበት ሰው ነው። በእውነት ትምህርቱን በትክክል ተምሮ የወጣ ሰው ነው። አንተ ምታቃለ ለዛ ነው ጭንቅላቱ እንደዚህ በጣም ስማርት ሆኖ። ያንተ ጭንቅላት ስማርት ያሉ ነው እንደ ወንድ ለመሆን ያንተ ጭንቅላትም ስማርት ያሉ ነው። ኧረ ያስጠላ! አንተ እኮ ከዚህ ልጅ ጋር ማውራት አልፈልግም። ምንም አይነት ነገር ማድረግ ያለብኝ ነገር ደግሞ አውቃለሁ ጉዳይ እኔ አንተ ወንድ ሁንክ ሴቶንክ ምናምን አለም። እዚህ ጋር እኔ እናንተ የሚያጋጭ ገባህ አለ አንተ ማንም አይደለም ገባህ። ለአንተ አንሽ አይደለም ገባህ። የክስ ወረቀት ስለያዝክ እንጂ ለአንተ ማንም አያንስም። ሌላ ክስ ይመጣል። ሌላ ክስ ከኔ ጋር

ለኔ ስትል ያለችው ነው ለኔ ስትል ላንቺ ሲል ምን ጽጌ ለሷ ስል ምንም ማድረግ አለው። አይገርምሽ? ምንም ማድረግ አለው፣ ምንም ብለኛላ ብላላ። ስለዚህ በጣም እየታገሰ ነው። በቃ ረፍ፣ በእንደዚህ መንገድ አይደለም። ጽጌ ግን አልጠበኩም እንደዚህ

ቲ እያየሻት ነው። ለእሱ የሱ ጠበቃውን ይዛ ዛሬ ገባች። የእሱ ተከላካይ ፅጌ ሆነች። ምን አይነት ነገር ውስጥ ነው የገቡት? ምንድን ነው እየተፈጠረ ያለው? እኔ በዚህ ጋር ነገሮች ሲስተካከሉ በዚህ ጋር ይበላሻሉ በዚህ ጋር ነገሮች ለማስተካከል ሲሞክር በዚህ ጋር ነገሮች ይበላሻሉ ነገሮች ከአቅሜ በላይ የሆኑ ነው ከእለት ወደ እለት ከአቅሜ በላይ የሆነ ነው የሚረዳኝ ሰው የለም ፅጌ አትረዳኝም ሜሪ ምንድን ነው ማድረግ ያለብኝ ከዚህ በላይ እንዲ እኔ እንዳልከሰስ እንዳልታሰር ፅጌ ከሱጋቱን ብዬ መፍቀድ አለብኝ ይሄ ነው ትክክለኛ ውሳኔ ያን ነው ማለት ያለብኝ ነ